ስደት ላይ ኖራችሁ ኳቶት የምትሰበስቡ ምንም የማይጠቅመውን ምንም የማይረበውን ኳቶት የምትሰበስቡ እህቶች ይህንን ቤዶ በጥሞና ልታዳምጡ ይገባል። ይጠቅማችኋል ብዬ ያሰብኩትን ሀሳብ ላካፍላችሁ ወደድኩኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድ እና የተከበራችሁ በመላው ዓለም የምትገኙ ወድ ቤተሰቦቼ ሰላም፣ እንዴት ናቸው? እኔ ያሉ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለው። ያው እንደተለመደው በአዲስ ቪዲዮ ብቅ ብያለው። ለቻናሉም አዲስ ክሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ነበረ ናቸው የምታበረታቱኝ እጅግ በጣም አርጋ ያመሰግናችኋለው። ውድ ቤተሰቦች የጋሪ ልጆች፣ ቀደም ሲል ቅንጭብ አድርጌ ያወራኋችሁ ሐሳብ ስደት ላይ ሆናችሁ ኮቶት የምትሰበስቡ ምንም የማይረባውን ልብስ በሉት ምን በሉት የምትሰበስቡ እህቶች ምንም አይጠቅማችሁም። አንድ እንዶ በዘ ከተባላ ሶስት አባያ ሶስት ቅያሪ ልብስ፣ የውስጥ ልብሶች የፈለጋችሁትን ያክል ገጽታችሁ ከዛ በላይ ብዙ ኮቶች ባታበዙ ባይነኝ ልብስ ብትገዙ፣ ሳጥን ውስጥ ነው የሚቀመጠው። ምንም የሚጠቅማችሁ ነገር የለም። ነገር ግን ወርቅ ብትገዙ ወይ ደግሞ ገንዘባቸውን ብታስቀምጡ ነገ ሀገር ስትገቡ ይጠቅማችኋል ማለት ነው። እውነት ነው የምላችሁ። ብዙ ኳቶት አሰብስቡ ምንም አይጠቅማችሁም፣ ምንም ማለት ነው። ምንም ነገ ከዚህ ይዛችሁ ሄዳችሁ እዛ ቸግሩኛል ብላችሁ ይሸጠዋሉ ብላችሁ ለመሸጥ ብታወጡ እንኳን በኢትዮጵያ ውስጥ ያለውን የልብስ ዋጋ እንኳን አያመጣላችሁም፣ አይሸጥላችሁም። ሌላው ደግሞ ኮቶት ብዙ ኮቶች ስትሰበስቡ ይዤ ይሄዳል ብላችሁ ብዙ ኮቶች ስትሰበስቡ ወደ ሀገር ስትሄዱ ከኪሏችሁ በላይ ከሆነ ጉምሩክ ላይ ቀረጥ ያስከፍላሉ። ከሚዛን ከበዛ የሚዛን ያስከፍላሉ፣ እና ብዙ ጭቅጭቅ አለበት። እና እኔ ዛሬ ይህንም ቪዲዮ ልሰራላችሁ ያስገደደኝ ነገር ምንድን ነው? አንዲት እህቴ በኮሜንት ባለፈው ኮት ተሰብስብ ምን የማይጠቅመም ባልኩት ማለት ነው መዳሜ የሴራሚክ ሳህን ጣግም የሆነ አንድ አይነት ሳህን ነበራት እና ከቤት የአዲ አዲስ ገስታ የበፊቱን እያወጠች እያስቀመጠች እኔ ውሰጅ ስትለኝ አልወስድም አልኳት፣ አልወስድም ስላት እሺ በቃ ብላም የሚሰጡትን አጠችና የሚሰጠውን ሰው አጠችና፣ በቃ ጣዩ አለችኝ። ጣዩ ስትለኝ እኔ እወስዳለሁ አልኳት፣ እኔ እወስዳለው ብዬ ወስጃለው። እና ይዥው ልሂድ ወይስ ይቅርብኝ፣ ምን ትመክሩኛላችሁ? ብላ ነበር ኮሜንት ጻፈችው ማለት ነው እኔ ደግሞ የራሴን ሀሳብን እሰጣታለሁ። እናንተም የራሳችሁን የመሰላችሁን ነገር በሉት ማለት ነው። ምክንያቱም እኔ ምላት አሁን ሴራሚክ ሳህን ነው፣ መቼም እቃ ሲሄድ እሱን ብቻ ይዛት ይሄድ፣ ምኑንም ይዛት ይሄድ፣ በሻንጣ ይዛ አትሄድም ማለት ነው። ገብቷችኋል አይደለ? በካርቶን ነው ግዴታ። ካርቶን ውስጥ መግባት አለበት እቃ እስከሆነ ድረስ ማለት ነው። ስለዚህ ካርቶን ውስጥ ካደረገች ደግሞ ካርቶን ውስጥ እቃ ነው በቃ ነው የሚሄደው እቃ ነው። አዲስ አበባ ሄዶ መመዘኑ አይቀር፣ እዚህ ጋም ሆኖ ደግሞ ሲያልፍ መመዘኑ አይቀር። ይሄ ሴራሚክ ሳህኖች ደግሞ በጣም ነው ኪሎ የሚያበዙት እና እሷ አሁን ያንን ሳህን ይዛ ከምትሄድ ያንን አስራ ሁለት ሳህን ይዛ ከምትሄድ እሱን ጥላ ሄዳ በንጹህ ብሯ ብሮን አስመንዝራ ይዛ መግዛት ትችላለች። ገብቶቹ አይደል? ግዴታ ከዚህ ተሸክማ ለማጋዚን በቃ አዲስ አበባ እቃው ሄዶ አዲስ አበባ ከደረሰ በኋላ ለማውጣት ለጉምሩክ የሚካፈለው ቀረጥ ሌላውን ሌላውን ታወት በዚህም በኩል በዛም በኩል ሲሉ ማለት ነው። እናንተ ኢትዮጵያ ሄዳችሁ ከምትገዙት ብር በላይ ነው የምታወጡት። የምሬ ነው ምላችሁ እንደ ቃልድ ማለት ነው። እና በጣም ከባድ ነው። ለዛ ኳቶት እንዳሰበስቡ ምንም አይጠቅማችሁም። የሚጠቅማችሁን ነገር ግዙ፣ የሚጠቅማችሁን ነገር አድርጉ። ብቻ ከባድ ነው እላችኋለሁ ውድ ቤተሰቦች። በጥሩ ኮሜንት የጻፍሹ ልጅ ሀሳብሽ እና መልስሽ ተመልሷል ብዬ አስባለሁ። ምክንያቱም አንቺ ይዤው ሊሄድ ወይስ ይቅርብ ብለሽ ነው ሀሳብ ያቀረብሽው። ይሁን ብሎ እስካሁን ደግሞ ለመሄድ ወስነው ይሁን ብሎ እየሸመቱ። ይሁን ብሎ የሚገዙ አሉ ማለት ነው። እና እንደዚህ እንዳታደርጉ ከባድ ነው፣ ለእናንተ የማይጠቅም የሚላችኋለሁ። ስለተከታተላቸው እጅግ በጣም አርገ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።